አጎቴ አጎቴ በቃሽ ምንም ነገር መስማት አልፈልግም ቁሽ የእናቴስ አደራ የእናቴስ አደራ ነው ያልሽው አደራውንማ የበላሽው አንቺ ነሽ የድሀ ልጅ መሆንሽን ረሳሽው መሰለኝ ቁሽ አጎቴ የትም የምሄድበት የለኝም አያገባኝም የትም መሄድ ትችላለሽ የሰው ቤት ገረድ እናትሽ እናትሽ ጋም ሄደሽ እዛው ዕቃ እያጠብሽ መኖር ትችላለሽ አይመለከተኝም ተወሰሪዎች እኮ በጣም ጨካኞች ናቸው። እዛ ሄጄ መኖር እንደማልድር ታውቃለሽ። አይመለከተኝም። እነዛ የተደባደቡብሽ ጉሮምሶችሽ ሽ የያዙሽ እሺ አኮቴ ይቅርታ አልኩህ እኮ። አላደርግልሽም። በቅቶኛል። ከዛሬ ጀምሮ ቤቴን ለቀሽ ውጭልኝ። ሰላማዊ ኑሮ መኖር እፈልጋለሁ። ውጭልኝ። እሺ፣ ከዚህ በላይ ምን ላድርግ? በቃ ይቅርታ፣ ሁለተኛ አለመደኝ። አላደርግልሽም። በቅቶኛል። ቤት የለቀሽ ውጭልኝ። ልቀኛ ድረስ

አስጨንቀሽኛል ምንድነው የተጨነቅሽበት ጉዳይ ንገሪኝና መፍትሄ እንፈልግ ግድ በጣም ጨንቆኛል ምን ብዬ እንደምጀምርልህ አላውቅም የደበኩ ነገር አለ ማለት እኔ ዘንጬ አምሮብኝ ስታይ የሀብታም ልጅ እመስላለሁ እኔ አንቺን ነው እንጂ የወደድኩሽ እኔ ገንዘብሽ ምናምን አይደለም ታውቂያለሽ ስሜቴ የተፈጠረ ነገር ካለ ምንድነው በግልጽ አነግሪኝ

ትምህርት ትምህርቴን ከፍዬ የመማረው እናቴ በሰራተኝነት ሰው ቤት ልብስ አጥባ፣ ቤት አጽድታ፣ ስንት ነገር ሰርታ በምትሰጠኝ ገንዘብ እሷ ጋር ልኖር ቢባል እንኳን እንኳን ለእኔ ለራሷ መሆን አልቻለች። እና ቆሽ ድል ምን አሰብሽ? የው ከዚህ በኋላ ወደዛ ቤት መመለሳችን። ቆይን እናንተ ለምንድነው ተጋብተና ያለ ቤት ድልይ ትዳር ቀልድ ነገር ነው ወይ? በየትኛው ደሞዝ ነው የምኖረው? ደሞዜን ታውቂያለሽ አይደል እንዴ? ቢያንስ የተሻለ ስራ ሳገኝሽ፣ እሺ ለምን ለምን የማይበቃ ደሞዝ ነው እንኳን ያለኝ። ቢያንስ የተሻለ ስራዎችን ፈልግ የሚሳካልኝ ከሆነ እሺ። ግን በድፍረት እንደዚህ የማይሆን ነገር ነው ይሄ። ካልሆነ ትምህርቴን አቋርጬ ወደ አረብ ሀገር የተወሰነ ምን ሆነሻል ሊሊ፣ የማይሆን ነገር እንኳን የምታወሪው ተምረሽ ተምረሽ እዚህ ደርሰሽ፣ እንዴ ነው አረብ አገር ሌሊት የምትይው? እዛን እኮ ትልቅ ስቃይ መከራ አለ። ቢያንስ ተምረሽ ተምረሽ ክላስሽ መጨረስ አለብሽ። እኔም የምችለውን ነገር አግዝሻለሁ። ግጭ፣ በጣም አዝናለሁ። ቆይ ይህን ያህል አንተ ለኔ ያለህ ቦታ? ግጭ፣ ከዚህ በለሽ ምን ላይ በተቻለኝ አቅም አግዝሻለሁ አልኩሽ አይደል እንዴ? አጭሙ የማይሆን ሳሪ ወንሰሽ እሺ፣ ይሄ ይሄ ሰላሜ ባለፈው ለሰራበት ክፍያው፣ ምን ተሳስተሽ ነው? እንዴት ልፍ እኮ ነው የላክሽልኝ። አልተሳሳትኩም። የሰራኸው ስራ ከዚህም በላይ ይገባሃል። ፈርስት ላይ እኮ ጌች ከኔ ጋር ነበር መጀመሪያ የተዋወቀው። ከዛ ከኔ ጋር ስንለያይ ያቺ ሊል ያጠመደችው። እኔ ደግሞ የጌች ፍቅር አልወጣልኝም። ከዛሬ ነገ ተመልሰን አብረ ነው እንሆናለን ብዬ ብጠብቅም እሱ ግን ከገዛ ጓደኛዬ ጋር ፍቅር ጀመረ። ታዲያ ሁለቱን አጣልተ አንተ ከዚህ በላይ የሚገባዋል። አመሰግናለሁኝ። ግን እኮ ሊሊ የምትፈቀር ሴት ናት። ማለት ያው ከአንቺ ባትበልጥም ቆንጆ ናት፣ ቀልቤም ወዷታል። ወይኔ የሰው ባትሆን ሊሊ የሰው አይደለችም። የሰው ብትሆን እንኳን ከዛ እጅ ውስጥ ፈልቅቀህ የራስ ማድረግ አለብክ፣ ግን ብልሃት በተሞላበት ሁኔታ ይሆናል ብለሽ ነው። እንደሱ የሚባል ነገር የለም ያንድን ሰው ደካማ ጎኑን ታወቅከው ነገሩ ቀላል ነው እስቲ ሁሉንም ወደፊት እናየዋለን ለማንኛውም ከፈለግሽኝ ደውይልኝ አለሁ በምንም ሰዓት ልረዳሽ ዝግጁ ነኝ ከዚህ በኋላማ አንድ እኩል ሆነናል እኮ አልገባኝም አንተም ሊሊን የራስህ ታደርጋለህ እኔም የመጀመሪያ ፍቅሬን የግል ያደርጋለሁ ተግባባል እሺ አውቃለሁ ግን፣ በቃል ብቻ ሳይሆን በተግባር ማሳየኝ ነው። አረዲ ሊሊ እኔና አንቺ ገና ብዙ ነገር ይጠበቅብናል። ይሄ ተራ ነገር እንዴ? እሺ፣ እንዴትም አድርገ ብቻ ግን ካጉቴ ይቀላቅል እሺ። ሊሊ አስብ ያለው ይሁን ነገር ለማድረግ የምሬ ነው። ነገር እጥራለሁ። እሺ፣ አመሰግናለሁ። ደግሞ ግርማን ይቅርታ ጠይቀው፣ በጣም አስከፍተዋል። እሺ፣ ጠይቀዋለሁ። ግን እሱ ባለፈው ለምንድን ነው ቤት ድረስ የመጣው? እሱማን እናንተ ሊያስታርቀን ነበረ። ግን አንተ ስልካላነሳ ስትል በቃ እኛ ሙዳችን ከሚበላች፣ አንተም ነዴት እስኪ በርድል ድረስ ልደታችን ናክብርና ነገ እናውራሃለን ብለን ነበር። እንደዛ ከሆነ ደውዬ ይቅርታ ጠይቋለሁ። ግን እንደዛ አልመሰለኝም ነበረ። አዎ በጣም መልካም ሰው ነው። ሄሎ ሰልዬ የት ነሽ? በቃ መጣ መጣሽ? በቃ ሰላም እየጠበቀችኝ ነው። ክላስ ሰዓት ደርሷል። እሺ በቃ ከክላስ ትወጫ፣ እንገናኝ። እንገናኛለን። እንደው ምን ማማከር ጥብቅ ጉዳይ አለን። በቃ ቶሎ ደው ይጠብቅሻለሁ። በቃ መቼ ነው የምትማሪው? እሱም እኮ ይሄንን ደካማ ጎንሽን አውቆ ነው እንደዚህ የሚጫወትብሽ። ኧረ አንቺ ልጅ በቃ ነቃበይ። ይቅርብሽ በቃ ተይው። አሁንም ቢሆን እኮ ምን ያክል እንደምወደው ታውቂያለሽ። ቆይ ለምን አትረጅኝም ነው ምሳሉ? ምን አድርጊ ነው የምትይኝ? ይኸውልሽ፣ የእኔ ቆንጆ፣ አንቺ ከእሱ የተሻለ ሰው እንደምታገኝ ስለሚያውቅ ነው እንደዚህ ምንጨረጨረ እንጂ፣ ቢወድሽ ኖሮማ እንደዚህ ይጠራጠርሽ ነበር። ጥርጣሬ እኳ ያው ሰው በሚወደው ይቀን አይልም። የምልሽን ስሚ። አሁን እኔ የይች ጉዳይ አላሳሰበኝም። እባክሽ ከእሱ ውጭ ደግሞ የሚያሳስብ ጉዳይ ምን ተገኘ ደግሞ አጎቴ አጎትሽ ደግሞ የልደቴ ቀን እንዴት እንደሆነብኝ። አይ እና ታዲያ እሱ መቆጣት ለአንቺ አዲስ አይደለም እኮ በአሁኑ እስ አምርሮብኛል። እባክሽ ማለት ከዚህ በኋላ እንዳላይሽ ፊት ለፊቴ እንዳትመጫ ያለኝ እና ምን አሰብሽ? እኔማ ጌችን አብረን እንድንኖር ልጠይቀው እያሰብኩ ነው። ጥሩ። አንተን የመሰለ ሰው ማስቀየም የለብኝም ነበረ። አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ እኮ። ያው ትረዳኛለህ አይደለ? አንተን የመሰለ መልካም ሰው ያስቀየምኩት ያው የሊሊ ፍቅር ጉር አድርጎኝ ነው። በጣም ይቅርታ ጠይቃለሁ። አረ ችግር የለውም። ያው እንግዲህ ጥሩ ጓደኛ እንደምንሆን ተስፋ አድርጋለሁ። በሚገባ። እኔ እንደውም በጣም ነው ደስ ያለው። አንቺማ ከጌች ጋር ስለታረቅሽ ደስታው ራሱ በቂ። ወይኔ ጌች ስትይ፣ ከክላስ ወጥ አገኘሀለሁ ብዬሽ ወጥቶ ነበረ። ይሄኔ እየጠበቀኝ ነው። በቃ እንትን። ሄሎ፣ አንተ እንከፍ ምን፣ ሰላም አለ። ጌች እና ሊሊ ታርቀዋል። ጭራሽ አጎቷ ከቤት አባሯታል። ከጌች ጋር አብረው ለመኖር እያሰቡ ነው። በፍጥነት የሆነ ነገር ማሰብ አለብን። እሺ፣ አሁን የት ነህ? እሺ፣ ወደፊት የወጣችንን ሳስበው በጣም ደስተኛ ነው የምሆነው። እሱን ተወውና ያው የወሰንኩን ነገርማ፣ ካለቄ የአንድ ወር ቤት ክራይ ተበድሩ ያለው፣ እሱን ቤት ፈልገን እንከፍላለን። ቆይ ጌቺ ከአንድ ወር በኋላስ? ከዛ በኋላ ደግሞ ፈጣሪ ያቀላል። በቃ ለእኔ ያለ አመለካከት ይሄን ያህል ነው። ሊሊ የምናደርግሽ ከዛ በኋላ ፈጣሪ ያቀላል አልኩሻር። እንዴ ከዚህ በኋላ ጠገቤ እንዳደርስ ምንም የምናወራው ነገር የለም። ሊሊ አንዴ ስሚኝ ላስረዳሽ። እባክህ ከቻልክ ተወኝ። ምንም ላታደርግልኝ ጊዜን እያባከንክብኝ ነው። ሊሊ ለ ሌችን፣ አናገርሽው አናግሪው ነበር ግን ምንም ሊሰማኝ ፈቃደኛ አይደለም። ደግሞ ከቁትሽ የጅሊባስ ለችግርሽ ቀን ካልሆነ ምን ይሰራልሻል? አላውቅም፣ ሰው በቃ ግራ ገብቶኛል። ገና ለገና ተማሪ ናት፣ ስራ የላትም ሸክም ትሆንብኛለች ብሎ ነዋ። እውነትሽን ነው፣ ለሱ ጊዜ ማሳለፊያው ነበር። እሺ ቆይ ከዛስ? ትምህርት ይዝ የሆነ ነገር ፈልጋለህ? እሺ አመሰግናለሁ። ለምንድን ነው እንደዚያ ቻኩሽ ደግሞ የጠራሽ? ይኸውልህ ሊሊታ ቤት ታባራለች። እና ደግሞ ተጌች ጋርም ተጣልተዋል። አሁን እኔ ቤት ነው ያለችው። አሁን አንተ ሊሊን አሳምነክ ወደ ቤት መውሰድ ይኖርበዋል። እንዴት አርጌ እሱን ለእኔ? ቶ አንተ ብቻ ቤት አዘጋጅ። እንዴ ግቢው ለዚሆን ሊበላይ ነው። ልንገርሽ፣ አንድ ክላስ ለቅለት አለ። ጥሩ። አሁን እኔም ጌችን የራሴ ማድረግበት ሰዓት ደርሰዋል። ይኸውልህ ጌች ሴት ልጅ ከእናትና ከአባቷ ትለያለች ከባሏም ጋር ትጣበቃለች ይላል። እኔ እንዲህ ተጨንቄ አንተ ያንተ ታሾፋለህ። አሬ እኮ አይደለሁም የሚያልኩት፣ መጽሐፉ ነው መጽሐፉ። አንተ ትቀልዳለህ። እሺ ጌች፣ ምን ልረዳህ እችላለሁ? ቤት ፈልጋለሁ፣ ፈልግልኝ እኮ ምን የሚሆን አንድ ክፍል ቤት ፈልግልኝ እስከ 2000 ብር የሚከራይ በሁለት ሺህ የሚከራይ ቤት እኮ ሁለት ሺህ ላይ ቀርቷል። እሺ በቃ እስከ ሁለት ሺህ አምስት መቶ ብር ምናምን ፈልግልኛል። ኦ ሰውዬ ቤት ከአራት ሺህ በታች የለም። አራት ሺህ ብር? አዎ ምንም የሚቀንስም የለም። ጓደኛስ አይ አታስቢ ገና ሰላሳ ደቂቃ አለን ደግሞ ትናንትና ለምንድን ነው ክላስ የቀረሽው ስልክም አታነሽም ከጌች ጋር ነበርኩ ደግሞ እሱ ጋር ምን ትሰሪያልሽ ታረቅን እኮ እውነት ሊሊ አታረጊው ቆይ አንቺ አትማሪም እንደ ሁሌ መሳሳት ምንድን ነው ስሚኝማ ውዴ አንቺ ጋር መግባት ነግሬው እንዴት ደስ እንዳለው ብታይ እንዴት እንዳመሰገንሽ የራስሽ ጉዳይ ነው እንግዲህ እኔ በኩሌ ላኝ መክረሻ አለሁ ደግሞ ለአንድ ተራ ሰው እንደዚህ መሆንሽ እሺ ምን ላድርግ፣ ፍቅር ውር ነው። አስተማሪው ትናንትና አሳይመንት ሰጥቷል። እንግዲህ ጌች ሰርቶ አሳይመንቱን ያስገባልሽ እንደሆነ እናያለን። እንዴ ሰው እንዲለያዩ ፈልጋለሁ። ልንለያያቸው ስንት የሞከርን፣ ዞሮ ይገናኛሉ። እሱን ማን ጠየቀ? የታዘዝከውን ብቻ አድርግ። በደንብ እንድትቀርባት ፈልጋለሁ? መክፈል እስከ አላቆምሽ ድረስ እኔ ችግር የለብኝም? ቅድሜ የታዘዝከውን ብቻ አድርግ። አሁን ወደ እሷ እየሄድኩ ነው። አግኝቻ አረጋጋታለሁ። ከዛ አንተ ታገኛታለህ። እሺ በቃ ቻው። በቃቸው እሷም እኮ ለእኔ አስባ ነው። ግን እኔ ከጌች ባህሪ በላይ እሱን ማጣት ይጎዳኛል። እንዴት ነሽ? ቅድም አስከፋሁሽ እንዴ? አይ አልከፋኝም። ያው ለእኔ ብለሽ አይደል አንቺ ተጎድተሽ መሄድ አልፈልግ፣ አውቃለሁ። ግን ለእኔ ጌችን ከማጣት በላይ ጉዳት የለም። እሺ፣ ግን ቢያንስ ራስሽን ጠብቂ። ጌች በጣም ጥሩ ሰው ነው። ያው ቀርበሽ ብታዪው ደግሞ የምልሽን ታምኝ ነበረ። ተስፋ አደርጋለሁ። አስተማሪው ለነገ ፈቀደልሽ? አ በቃ እቤት ጨርሷለሁ፣ እንሂድ እባክሽ ማን ነው ጌች ነው ኧረ ያ ግርማ ነው ግርማ ነው አንሽለት ታዲያ ለምን እንደፈለገሽ በምን ይታወቃል አንሽለት የት ሆነሽ ነው በአስቸኳይ ፈልጌሽ ነበር ያለሽበት ቦታ እመጣለሁ ሰፈር ምነው መጣሁ ምንድን ነው ያለሽ አሁኑ እንገናኝ ታዲያ አግኘዋ አብረን አብረን ሂድ አይ አይሆንም ውዴ እኔ እራት ገብቼ መስራት አለብኝ አንቺ እንዴት ነሽ? ሰላም ነው? አለሁልሽ። ለምን እንዲያስቸኳል ይጠራል? ምልባሽ እንዲሁ ናፈቅሽኝና ለዛ ነው። እየቀለድክ ነው? ምን እቀልዳለሁኝ? ይገርምሻል፣ ዛሬ በህልሜ ይችሽ ነበረ። እንዴት እንዳማረብሽ ደግሞ ህልሜ፣ እንደ ይች ድ ነው ምታለ ማለት ትጠራ ጠራልሽ እንዴ በላውን፣ ቀልዱን ተውና ወደ ቁም ነገሩ ግባ። ቀልዱን ተውና፣ ዛሬ ጌቺን አግኝቸው ነበረ። ምሳ ጋበዘኝ፣ ይቅርታ ማለኝ፣ ያው ሁለታችሁን ስላጣላቸው ደግሞ አንቺንም ቤት ውስጥ እራት ልጋብዝሽ ነበረ የቤቱ እንኳን ይቅርብኝ ውጭ ግን ይቻላል ግን ዛሬ አልችልም ሌላ ቀን ከሆነ ይመቸኛል ይህ የመጀመሪያ ክፍያ ነው ሀላፊነትን ስትወጣ ቀሪው ይከፈለዋል አልገባኝም እስቲ አሳብሽን በግልጽ ንገሪኝ በየትኛው መንገድ ልሊን አሳስተክ ማየት ፈልጋለሁ። ምክንያቱም እሷ በየትኛው መንገድ እሱ ቢሳሳት ይቅርታ ማለት ወደኋላ አትል። ቀላል ነው ግን ያስጨምርሻል። አትስገብገብ፣ ይከፈላል። ዘጠና ፐርሰንቱን ጨርሼዋለሁ። ራት ልጋ ብዛት ነው። ተስማምተናል። በጣም ጥሩ። እኔ ደግሞ የዛኔ ጌችን ሸውጋኛለሁ። ሄለው፣ ሊሊዬ ሄሎ፣ እንዴት ነሽ? ደህና ነኝ። ምን ነው ድምፅሽ? ደህና አይደለሽም እንዴ? ትንሽ ራሴን አሞኛል። ምን ችግር አለ? እንደ የተፈጠረ ችግር አለ? የለም፣ ሁሉም ሰላም ናት። ታሰብ እሺ። ያጎተችሽን ነገርስ እንዴት አደረግሽው? ውይ ደግሞ ሳልነግረ ሰላም ጋ ገባሁ እኮ። አሁን ለጊዜው እሷ ጋር ነው ያለሁት። ዋው፣ በጣም ደስ ይላል። አንቺ ሰላም እንደዚህ መልካም ሴት ናት እንዴ? በጣም የሚገርም ነው። ረ በጣም ደግ እና የዋህ ሰው ናት። እኔ በጣም ወደድኳት። አይ በጣም አሪፍ እና ክላስሽስ እንዴት አድርግሽው? ተጨርሰዋለሁ። አይ አሪፍ። በቃ ወር አካባቢ የሆነ ብር ሰጥሽና ትንሽ ሰላምን ታግዣታለሽ። እሺ ውዴ። እና የት ሆነህ ነው? ከመሳውጥቼ ነው። በቃ እደውልልሻለሁ። እሺ ውዴ ባይ ለማሳደግና ለማታጥራት ይሻላል። ሄሎ፣ ልልሾ። ሄሎ፣ ሰሞኑን ስራ የለም እንዴ? ብዙ እያየሁኝ። ምን? አንቺን ማየት እኮ ስራዬ ከሆነ እኮ ቆየው እኮ። እሺ፣ ስራው ሲሆን ደሞዙስ? አንቺን ማውራት ነዋ። አረ ተው እንጂ። እንዴት ነሽ? ምን ሆነሽ ነው የጠፋሽው? መጋበዝ እንደዚህ ያኮራል እንዴ? እሱ እንደ ግብሽ ይወሰናል። እረ፣ እኔ የግብዣ እንኳን ገደብ አላበጀውለትም። እንደውም ደብሮኝ ነበር ትንሽ አዝናናኝ። እንዲህ የምን አባቱ ድብርት ነው እኔ እያለሁልሽ። አልቀረብህም ጉረኛ። በቃ ዛሬ ከዚህ በበለጠ ፈታት ያለሻ ፏበይና በኋላ እንገናኛ። ታዲያ አረ ዛሬ እንኳን አልችልም። ቤተ ክርስቲያን ፕሮግራም ስላለ እዛ አካፈላለሁ። ይሻላል በቃሽ፣ ሌላ ቀን በቃሽ ለምንድን ነው ሌላ ቀን የምትላት? እኔ ምን አቃለኝ? ቤተክርስቲያን ምናምን ፕሮግራም አለብኝ አለች። ቆይተዋት የማደርገው ነው እንዴ። ጌቻሳ፣ ኮንግራ፣ ኮንግራ፣ ኮንግራ ምንታገኘ በስንት መከራ በስንት መከራ። ሀብትና ንብረት ጠፊ ነው ማንም ይዞት የሚሄድ የለም ብዬ አሳምኜ በሶስት ሺ ብር ቤቱን አስቸርሼ የለት የሚገርም ቤት ነው ያገኘሁልህ። አሁን መግባት ትችላለህ። ወይፈሌ ሊሊንኮ ቤት አገኘች፣ ጓደኛዋ ጋር ገብታለች። ወይፈሌ ቤት እኮ አገኘው ተብሎ በአንዴ እንደዚህ ይባላል። እኔ ስንት ያነበብኩትን ያላነበብኩትን መጽሐፍ ጠቅሽ ያሳመንኩትንና በሶስት ሺህ ብር ያስጨረስኩልህን ቤት በቃ ምንድን ነው ተውኩት ብላችኋ እንዴ እንዴት ነው ተውኩት ምለው ነውር እኮ ነው ነውር አይደለም እንዴ ልፋቴን እኮ ከንቱ ነው ያደረግከው ሜዳ ገደል ከተትከው እኮ ይልቁንስ ለቤት ኪራይ ብዬ ያዝኩት ብር አለ ባይሆን ምሳ ልጋብዝህ ጌች የምርህን ነው አዎ ምን ነው ሄሎ በቃ ቤቱን ትቼዋለሁ ለሌላ አከራዩ ሌላ በርካሽ አገኘ እዚህ አ አንድ ሺህ አምስት መቶ አስፋልት ዳር ለዛውም ሁለት ክፍል የተንጣለለ ቤት አገኘ። ወይ ታሪክ በቃ ቸው ቸው ይቀልዳል እንዴ ምን እያለ ነው? ፈልይ በአንድ ሺህ አምስት መቶ ቤት አግኝቻለሁ ለዛውም አስፋልት ዳር ሁለት ክፍል ብዬ እለዋለሁ። ለእኔም እፈልጋለሁ አላልም ሻውን ምሳ ልጋብዝህ፣ እንሂድ። ሱንማ ባንዳፍ ብያለሁ። እንሂድ እንሂድ፣ እንሂድ። ተነስ ተነስ፣ ተነስ። እና ቆይ፣ ምን አሰብሽ አላውቅም፣ ግራ ገብቶኛል። ብችልና እኔ ጋር ብትሆኚ ደስ ይለኝ ነበረ። ግን ታውቂያለሽ፣ ወንድሜ ቁጡና ሀይለኛ ነው። አውቃለሁ። ሰው አንቺንም ማስጨነቅኩሽ አይደል እኔ ተጨንቄም ብሆነልሽ፣ እንደ እኔ ግን የግርማ ሀሳብ መልካም ይመስለኛል። እሱማ እሱን ላለማስቸገር ብዬ እንጂ ሌላ አማራጭ እንኳን የለኝም። ታውቂያለሽ ሌላ ቤት ስትታገኝና ስራ ስትፈልጊ ድረስ እሱ ያግዝሻል። ደሞስ ጓደኝነት ለመቼ ነው? ቤቱም ሰፊ ነው። ሰርፍሽ ትከፍያለሽ። በቃ እንደ ቤት ሽዩ፣ ምንም ነገር አታስቢ። ይሽ ይልዬ በቃ እኔ ልሂድ፣ ቤት ብራዘሬ እየጠበቀኝ ነው። ገብቼ የሆነ ነገር ላዘጋጅ። ትንሽ አትጫወቺም? አይ ልሂድ፣ ባይሆን ነገር መጥቼ የሆድ የሆዳችን እናወራለን። በቃ እሺ እንደ ቤት፣ እሺ፣ እሺ። ፈታ በይ መጦኝ